ሰላም በዛሬ ቪዲዮአችን እነዚህ የሰው ፍጡር አይመስሉም የተባሉ ሰባት ሰዎችን አብረን የምናይ ይሆናል። ወደ ቪዲዮ የመጀመሪያው ሰው ከወገቡ በታች እግር የሌለው ሰው ሲሆን ይህም ሰው ከኛ ሙሉ እግርና እጅ ካለን ሰዎች እጥፍ ጉልበቱ እንደሚልቅ ይነገራል። ይህም ሰው የሚገኘው አውሮፓ ሲሆን አንዳችም ሰው በጉልበት የሚገተው እንደሌለ ይናገራል ነገር ብቻም አይደለም። በተግባርም ያሳየናል። ደበታዮት ይሄን የሚያክል ገመር ላይ ሙሉጅና ሙሉግር ያላቸውን ሰዎች በምታዩት መልኩ እጥፍ አርጓቸው እንደቀደመና ህይወቱን ቀለል እንደሚያደርገው በእንደዚህ አይነት ነገር እየተዝናና ተናግሯ። ይህ ብቻ ግን አይደለም በትንሽ ነገር እንደሚከፋና በትንሽ ነገር እንደሚደሰት እንዲሁም ከልጅነቱ ጀምሮ ከወገቡ በታች እግር እንደሌለው ተናግሯል። ምክንያቱ ምንድነው ቢባልም ተፈጥሮ ያወረሰችኝ ውድ ሀብት ነው፣ እኔም በሱ አልጸጸትም፣ ደስተኛ ነኝ እንጂ ይለናል። ይሄ ከወገብ በታች እግር የሌለው ፍጡር ሰው። የሚገርመው ነገር ደግሞ ከወገቡ በታች እግር ባይኖረውም ሙሉ ጤነኛ ሰው የሚያደርገውን ነገር ከማድረግ ወደ ኋላ አላለም። ምክንያቱም እንደዚህ ሆኖ ለራሱ መኪና ዘና ብሎ ነው የሚነዳው። ሁለተኛው ፍጡራችን ደግሞ ውሃ ውስጥ ለሀያ አራት ደቂቃ እንደሚቆይ ተናግሯል። አመጣጡ ከውሃ ባህሮች ወይንም ደግሞ ውሃ ላይ ከሚኖሩ ሰዎች ከወደ ኢንዲያ እንደመጣም ተናግሯል ይህም ሰው አንድ ቻሌንጅ ተሰጥቶት ነበርም ይህም ቻሌንጅ ውሃ ውስጥ ለ12 ደቂቃ 10 ፊኛዎችን ማፈንዳትም ነበርም በተሳካ ሁኔታ አሁን ሶስት ኦር አራት ፊኛዎችን አፈንድቷል ግን ደግሞ ሙሉ በሙሉ እንደሚያፈነዳው እርግጠኛም ነኝ ምክንያቱም ግምት በሀያ አራት ሰዓት ውስጥ ሀያ አራት ደቂቃ ውሃ ውስጥ እንደሚቀመጥ ተናግሯልም። በቃ ሰው ልጅ እንኳን ለ24 ደቂቃ ለአንድ ደቂቃ እንኳን ውሃ ውስጥ መቀመጥ ይከብደዋል። ለዚህ ፓኪስታናዊ ደግሞ ውስጥ ለ24 ደቂቃ መቀመጥ በጣም ሲምፕል ነገር ነው። ሁለተኛው ቻሌንጅ ደግሞ ሙሉ በሙሉ 24 ደቂቃ ከ47 ሰከንድ እንዲቀመጥና እንዲያሳያቸው ጠይቀውት ነበረም። እሱ ግን ዛሬ ቀን ሙሉ ውሃ ውስጥ ለነበርኩኝ ትንፋሼ ይቁረጠረጣል በሚል አስራ አንድ ደቂቃ ሙሉ ውሃ ውስጥ ነበረም። ሶስተኛዋ ታዳሚያችን ደግሞ ወገቧን እንደ እባብ እጥፍጥፍ የምታደርገው ሶስተኛዋ ሰው ስትሆን ወገቧና እጇን እንደፈለገች እንደምታጣጥፈው ተናግራለች። ይሄ ነገር ፓይልዲስ ይባላል። ፓይልዲስ ማለት ያላችሁን አቅም የምታዩበት። ትልቅ የእግር ማሽን ሲሆን እግራችሁንም ጫርና ጫር ላይ በማስቀመጥ ወደ ኋላ ሙሉ በሙሉ ታዞሩታላችሁ ማለት ነው። ይች ሴት እስካሁን ወደ 28 ኪል እንድትሄድም ከዚህ የበለጠ ግን መሄድ እንደምትችል ተናግራለች ማለት ነው። እንደምታዩት ሙሉ በሙሉ ተጣጥፋለች ማለት ነው። ግን ደግሞ ይሄ ብቻ አይደለም። የመኪና ኩፖን ውስጥም ገብታ በጀርባዋም ተገልብጣ እንደምትወጣ ተናግራለች ማለት ነው። እና ይሄ ብቻ ነው አስገራሚ ያስባላት እንዳትሉ፣ ምክንያቱም እሷ በገባችበት በሙሉ ቦታ ላይ ሁሉ ተጣጥፋ እንደምትወጣ ተናግራለች። የሰው ልጅ ፈጽሞ ይሄንን ነገር ማድረግ አይችልም። የላውንደሪ ልብስ ውስጥ ገብቶ በወገቡ ተስቦ መውጣት ለእሷ ግን ተችሏታል። ያውንም ቀለል አድርጋ ነው ማለት ነው ገብታ የወጣችው። እና ይቺ ሴት አጥንት የሌላት ሴትም ተብላለች። ምክንያቱም አጥንት ቢኖራት ኖሮ እንደዚህ ልትተጣጠፍ አትችልም ብለዋል ማለት ነው። የውሃ ባልዲ ውስጥም ገብታ ሙሉ በሙሉ ተጣጥፋ እንደነበረም ተናግረዋል። ማለት ቪዲዮው ላይ እንደምታዩት ላለማስረዘም ብዬ እንጂ አጠር አጠር አድርጌ ያቀረብኩላችሁ በጣም ብዙ አይነት ፊልም እንደምትሰራም ተናግራለሁ። ሶስተኛው አስገራሚ ፍጡር ደግሞ ከሰው ልጅ አምስት እጥፍ እጁ ይልቃል ማለትም ትልቅዬ እጅ አለው ማለት ይሄ ሰው ግን አንዳንድ ነገሮችን ማድረግ ይለምሳሌ ለምሳሌ አክል ማይፎን ስልክ በሚይዝ ጊዜ ሙሉ በሙሉ ስልኩ እጁ ላይ እንደሚሰምጥም ተናግሯል። እሱ የሚያደርገው ቀለበት ለኛ ለፍጡሯን ሰዎች የእጅ አምባር እንጂ ቀለበት አይመስልም። የሚጠቀመውም ስልክ በተን አነስ ያለች ስትሆን ለሱ ግን መጠነኛና እንደምትመቸውም ተናግሯል ማለት ነው። እጁ ግን እንደዚህም ሆኖ እሱ ስፖርት መስራቱን እንደማያቆምና እንዳላቆመም ተናግሯል ማለት ነው። እሱ የሚሰራበትን የጂም ወርክአውት ቦታው ላይ እጁ መጠነኛ የሆነ ሰው በፍጹም አያነሰው። በነገራችን ላይ የእጅ መጣል ሻምፒዮን አንደኛ ተብሎ ብዙ አይነት ሜዳሊያዎችና ረብጣ ዶላሮች ተሸልሟል። ምክንያቱም ይህን የምታዩት ማሽን እንደዚህ እያወዛወዘ እንደተለማመደና እጁም ትልቅ መሆኑ እንዳገዘው ተናግሯል ማለት ነው። በዚህ ውድድርም አንዳችም ሰው እንደማይገታው ተናግሮ ከብዙ ሰዎች ላይ ተወዳድሮ አንደኛና ሁለተኛ እንደወጣ ተናግሯል ማለት ነው። የአሜሪካን የእጅ ሻምፒዮን የሚባለውን ለራሱ ሙሉ በሙሉ አንዴ ነው ማለት ነው። ቁጭ እያደረገው እንደምታዩት እዚህ ቪዲዮ ላይ ይህንኛው ሰውዬ የአሜሪካን ሻምፒዮን ተብሎ የተሸለመ ሰው ነበረ። እሱንም ሰው ቀለል አድርጎ እንደዚህ በአንድ እጁ ጥሎታል ማለት ነው። አራተኛው ፍጡር ደግሞ የሰው ልጅ ጭራሹንም የሚከብደውን ነገር በቀላል ዘዴ እንደሚያደርገው ተናግሯል ማለት ነው። ይህንኛውም ሰውዬ ሙሉ በሙሉ ኪሎ ቢያንስ ከ298 በላይ እንደሆነ ተናግሯል ማለት ነው። በቀን የሚመላው ብግብ ለ50 ኪሎ ሰው የሳምንት ቀለብ እንደሚሆንም ተናግሯል። ኢማጂን በቀን አይደለም ቁርስ፣ ምሳ አራት የሚለውን ስትደርቡት ደግሞ ለአንድ ሰው እስከ አንድ ወር ድረስ ሙሉ በሙሉ ቀለቡን እንደሚችለውም ጥናቶች ያሳያሉ። እንደምታዩት ይሄንን መብላት ቀርቶ ለማየት የሚከብድ ምግብ እሱ በአንዴ ነው ማለት ነው ሰጥ ያደረገው። እነዚህ አራት ሰዎች ወይም ደግሞ አራቱ ዩቲዩበሮች በቻናላቸው አቅርቦት ነበረም። አራቶች ያልጨረሱት ምግብ መጨረስ ቀርቶ ግማሽ ላይ እንኳን ያላደረሱት ምግብ እሱ ቀለል አድርጎ አንዴ ውድም አድርጎታል ማለት ነው። ጉልበቱም ግን ከሰው ልጅ ፍጡር በላይ እንደሆነ ይናገራል። ምክንያቱም ሻምፒዮን ነው በትግል ዘርፍና እንዲሁም ገመድ ዝላይ ወይም ደግሞ ገመድ ላይ ሰዎችን በመግፋትና በመጎትት አንደኛና ሻምፒዮን እንደሆነም ተናግሯል ማለት ነው። ይሄ ብቻ አይደለም። በትግል ዘርፍ ማንም ቢገጥመው ማንም ቢይዘው ሁሎችንም በታአት ነው እንደሚጥላቸው ተናግሯል። መናገር ብቻ አይደለም። እነዚህ አራቱ ዩቲዩበሮች በተግባር አሳይተውታል ማለት ነው። በታት ነው መጣ። ይህንም ቪዲዮም በጊዜው የተመለከቱን ሰዎች ይሄንን ፍጡር ወይም ደግሞ ይሄንን ሰውዬ በሰሞኑ ዜና መነጋገሪያ አድርገውት ነበረም። እነዚህ አራት ዩቲዩበሮች እኛ ካልቻለው እንኳን ሌላ እንደሱ አይነት ትግል የሚጫወት ሰው እንፈልግ በማለት ሁለት ትግል የሚጫወት ሰው ከፈልግጥተውበት ነበረም። እንደምታዩት ሁሎችም ሰዎች በዚህ ቪዲዮ ላይ አሉ። እነዚህ ሁሉ ሰዎች በታትኑ እንደ ጣላቸው ተናግሯል። መናገር ብቻም አይደለም አይተናል፣ እንደምታዩት አንድ ሰው ሰባት ሰው ሊችል ቻለ ካላችሁኝ የሚመላው ብግብና እንዲሁም ደግሞ የሚሰራ ወርካውትና ሜዳሊያ የዋዛ አይደለም። ቢያንስ እንኳን ከስምንት በላይ ሜዳሊያ እንዲሁም ደግሞ ዋንጫ እንዳለው ተናግሯል። በዚህ በትግል ዘርፍ ላይ ማለት ነው። ሁላችሁንም ቢያስገርም፣ እነዚህ ሁሉ ሰዎች ግን ጭራሹንም አልቻሉትም ማለት ነው። ቀጣዩ አስገራሚያችን ሰው ደግሞ ወደ ፓኪስታን ግድም ሲሆን ያለው ሁለት ጭንቅላትና አራት እጅ እንዲሁም ደግሞ ሁለት እግር እንዳለው ይታያል ማለት ነው። ቪዲዮ ላይ የፈጠረበት ችግር ምንም አይነት ችግር የለም። ምክንያቱም እሱ ፈልጎ ያመጣው ነገር እንዳልሆነ ተናግሯል ማለት ነው። በሁለት እጁ ሌላ ነገር ሲያደርግ በሁለት እጁም ሌላ ነገር እንደሚያደርግና ለምንም ነገር ላይ እንደማይቸገር ተናግሯል ማለት ነው። አለምን ግን ጉድ አስ ብሏል። ምክንያቱም እንደዚህ አይነት ክስተት አለም ላይ ታይቶ አያቅም። እና ጣዩ አነጋጋሪው ሰው ደግሞ ሙሉ በሙሉ ሰውነቱ ጸጉር ብቻ እንደሆነና ዝንጀሮም እንደሚመስል ይታያል ማለት ነው። ሙሉ ቪዲዮ ላይ ብዙ ሰዎች ፊቱን ሲያዩት ዝንጀሮ እንጂ የሰው ፍጡር አይመስላቸውም። ምክንያቱም ፊቱ ብቻ አይደለም፤ እጁም ሙሉ በሙሉ ጸጉር ነው፣ እግሩም ሙሉ በሙሉ ጸጉር ነው። ብቻ ምላደከማችሁ ሰውነቱ ሙሉ በሙሉ ጸጉር ነው ማለት ነው። እኔም በዛሬው ታሪክን እንወቅ ፕሮግራሚ ላይ እነዚህን ሰባት አስደናቂ ሰዎች አቅርቤላችኋለሁ ማለት ነው። ሃሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አሳውቁኝ። በሌላ ቀን በሌላ ታሪክ እስክንገናኝ ድረስ ቸር ቆዩኝ። አመሰግናለሁ።